ና ማፋን ተባብራችሁ ላደረጋችሁብኝ እያንዳንዱ ተንኩል በልጃችሁ ትቀጣላችሁ። የኤፍራታ ስቃይና መከራ እዚህ ጋር ሊቆም ይገባል። ልጇ ሊሞት አይገባም። ያፌት እንደፎከረው የኤፍራታ ልጅ ለመግደል መድኃኒቱን እንድትወጥ አድርጓታል። ነገር ግን ደግሞ ኤፍራታ ይህን ኪኒን ትውጠዋለች ወይንስ አትውጡም? የእናንተ ሀሳብ ምን ይመስላችኋል? ምናልባትም ይሄ ኪኒን ለእርጉዝ ሴት እንደማይመከር ስለምታውቅ ግን እፊቷ ስለተቀመጠ አፏ ውስጥ ልጨምረው ትችላለች፣ ግን ደግሞ አትውጠውም ይሆናል ብዬ አስባለሁ። የእናንተ ሀሳብ ምን ይመስላችኋል? ሲቀጥል ያፌት እንግዲህ ጨካኝና አረመኔ የሆነ ሰው ስለሆነ በተለይ ደግሞ ለሴቶች ምንም አይነት ርህራሄ ስለሌለው አሁን ላይ የኤፍራታ ልጅ እንግዲህ ብዙ ስቃይ ብዙ መከራ ያለፈች ልጅ ናት። አሁን ደግሞ ልጇ ሊገልባት ነው። ፍትሕ ለኤፍራታ፣ ኤፍራታ መሰቃየት የለባትም እምትሉ በላይ ካሳዩኝ ናታንና ኤፍራታ ከዚህ በላይ ባይሰቃዩ ደስ ይለናል። እንግዲህ ከተጀመረ ጀምሮ ብዙ ስቃዮችን፣ መከራዎችን ሲያስተናግዱ የነበሩት ኤፉና ናታን ናቸው። በመቀጠል እንግዲህ ያፌት በዶክተሩ ሞት ስለተጠረጠረ ለትንሽ ጊዜ ወደ ውጭ ሀገር መሄድ አለብኝ እያለ ነበር። ያፌት በፍጹም ወደ ውጭ ሀገር መሄድ የለበትም፣ የእጁን ሊያገኝ ይገባል። የብዙሀን ንጹሀንን የገደለ ጨካኝ አረመኔ፣ ርህራሄ የሌለው ሰው። አሁን ላይ ደግሞ ወደ ውጭ ከሄደ ታዲያ ምኑ ነው አስተማሪነቱ? እሱ ተይዞ ፍርድ ቤት ሲቀርብ ማየት እንፈልጋለን። ድራማ ሲባል እኮ ሊያስተምረን የሚሆን እንጂ እየገደለ እየጨፈጨፈ ሕግ እንደሌለ እያሳያችሁን ነው ያላችሁት። ሲቀጥል እንግዲህ ወጣት ሴቶችን ከየመንገዱ እየለቃቀመ ሴተኛ አዳሪነትን እያሰራቸው ነው ይሄ ነገርም እነዛ የታገቱ ምስኪን ሴቶች ፍትህ አግኝተው ከዛ ውስጥ ከዛ ጨለማ ህይወት ወጥተው ማየት እንፈልጋለን ማለት ነው። እንዲ አልበዛም፣ እንዲህ አልበዛም። ደራሲቱ ግን ምን አስባ ወንድ ነው ሴት ግን ትንሽ ትንሽ እያኔ ማለት የኮሜንቶችን ሀሳብ ብትቀላቅልበት ጥሩ ነበረ። እውነት ነው። የኤፍራታና የናታን ልጅ በፍጹም መሞት የለበትም በፍጹም የናታ የኤፍራታ ልጅ ከሞተ በጣም ነው የሚያስጠላው ድራማ። ምክንያቱም ኤፍራታ ተስፋ ትቆርጣለች። ኤፍራታ አሁን ላይ ትንሽ ተስፋ ያላት በልጇ ነው። ብዙ ስቃዮችን ብዙ መከራዎችን አሳልፋ እንደዛ እንኳ የመኪና አደጋ ደርሶባት ነገር ግን ደግሞ የልጇ ነገር ነበር ያሳሰባት። አሁን ኤፍራታ የምታውቀው ነገር የለም። ዶክተሩ እንደተገደለ አታውቅም። ባለው ችግር እና እንግዲህ ገነት ቤታችሁ ልሁን ብላ ስትለው እንዴት እንዴት እንዳረገው ወይኔ ወይኔ አቃጾ ሊደፋ ነው። እኔማ ያፌት የሚባል ሰው የቤተሰብ ምን አይነት የተረገመ ነው። በቃ ለሴት ልጅ ቅንጣት ያህል ርህራሄ የለውምና እንኳ እሷን ልክ እንደና ሊያከብራት ይገባ ነበር፣ ግን ሰራተኛ ፈልገሽ ነው ወይ ልቀጥርሽ ፈልገሽ ነው ወይ እያላት ነበረ። ሲቀጥል ደግሞ የጽና የሉሊት ጭቅጫቄ እኔ ደስ ይለኛል። ሊሆናለ ታናሽና ታላቅ እንደሚጣላ ልክ እንደዛ ነው። ብቻ የዛሬው ሀረግ ድራማ ክፍል መቶ ሰባትን እንዴት አያችሁት ውድ ቤተሰቦቼ? ኤፍራታ ይሄን ከኒና ትውጠዋለች ወይንስ አትውጠውም የሚለው የእናንተ ሀሳብ ምን ይመስላል? እኔ ግን የምትውጠው አይመስለኝም ምናልባትም እፊቷ ስለተቀመጡባት ወይም ውሃውን ሲሰጧት ውሃውን ትደፋውና በሆነ አጋጣሚ ይሄን ከኔና ታወጣለ ብዬ አስባለው እንጂ በፍጹም ኤፍራታ ይሄን ከኔና ታወጣለ የሚል አላማ የለኝም። እናንተስ፣ የናንተ ሀሳብ ምን ይመስላል? እንግዲህ ሀረግ ድራማ በጣም ደስ የሚልና አሪፍ ነው። ግን ደግሞ ወንጀል በዛበት። ወንጀለኞቹ ፍርድ ወንጀለኞቹ ቅጣት ሊያገኙ ይገባል። ሲቀጥል እንግዲህ የዲያራ እናትም ዲያራ ልክ ልኳን ነግራት አለ ነገር ግን ደግሞ ያው ዲያራ ቀስ ብላ የሰማችውን ሁሉ ለእናቷ ብትነግራት ምናልባትም እናቷም ተጸጽታ፣ ከዚህ ህይወት ልትወጣ ትችል ነበር። ነገር ግን ደግሞ ዲያራ ባለው ነገር ስለተናደደችባት በእናቷ ተናዳ ስትናገር እንግዲህ ጥፊ ድረስ እስከ መቅመስ ደርሳለች። ብቻ የዛሬው ሀረግ ድራማ እንዴት አያችሁት? የእናንተስ ሀሳብ አስተያየት ምን ይመስላል? እኔ ግን የፉዬ ልጅ መሞት እንደሌለበት ነው የማምነው። ልጇን እንዳገለው አንተ የተረገም ከአንተ እንደዋንተ አንተ አቃጣይ የሆነ ሰውዬ። እና ውድ ቤተሰቦቼ፣ ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ።